ጽናት ድራማ ክፍል ሰማንያ በጣም ብዙ ነገሮች ተፈጥረዋል። በዛሬው ክፍል አዲሷ ልጅ እንግዲህ ኪራን በጣም እያስፈራራችው ነው። አንዴ መኝታ ክፍል፣ አንዴ ሳሎን ልብሳቸውንም እየለበሰች እርብሻ እያደረገቸው ነው። ረ እንደውም ታጨሳለች። ለማንኛውም የልጅቷ ማንነት ጽናትን በጣም አጠራጥሯታል። ጽናት፣ ምሩም ሆኑ ሰኒ እች ልጅ ማንነቷ አልገባንም፣ በደንብ ማወቅ አለብን፣ መረዳት አለብን ከኪራ ጋር ያላት ነገር ምንድነው እያሉ እንግዲህ እየተመራመሩባት ነበረ። እሷም እንግዲህ ስላላቸው ግንኙነት ምንም አይነት ነገር ፍንጭ አልሰጠቻቸውም። ነገር ግን አልጋ ላይ ኪራና አዲሷ ልጅ አግኝታቸዋለች። ጽናት በጣም ተናዳ በሩን ዘግታ ወታ ነበረ። ኪራም እንግዲህ ጽናት መስለው ያው የጽናት ልብስ ለብሳ ስለተኛች የኔ ውድ፣ የኔ ቆንጆ ደግሞ ድክምሎች ነው የተኛሹ፣ በጣም ንመወድ ሲል ነበር። ጽናት ከውጭ ወደ ክላሷ ስትገባ ይህን ድምጽ የሰማችው እሷን ያለመስሏት እንግዲህ ተደ ተናግጣ ወታ ሩጣ ወታ ነበረ። ይህን ድምጽ ከኔ ውጭ ለሌላ ሰው እንድትለው አልፈልግም በማለት ለወታ ነበር። ነገር ግን ኪራ እንግዲህ እንዳሰብሽው አይደለም እኔ እሷ መስለሽ ነው አንቺን የአንቺን ልብስ ስለለበሰች እሷ አንቺን መስሪያ ነው እንደዚህ ያልኳት እንጂ እኔ እሷን አይደለም ከአንቺ ውጭ ሌላ ሰው ልወድ አልችልም እያለ ነው። አሁን ኪራና ጽናት ላይ ከባድ ክፍተት የሚፈጥር ነገር እየመጣባቸው ነው። እስከዛሬ በሰላማዊ መንገድ ህይወታቸውን እየመሩ ነበር። ነገር ግን ቅዱስ ከመ ከመጣ በኋላ ብዙ ችግሮች እየተፈጠሩ ይገኛሉ። በመጀመሪያው ቀን ምሩን እንግዲህ በጭስታፍና ልትሞት ነበረ። ዛሬ ደግሞ እንግዲህ ኪራን ከእንቅልፉ ቀስቅሶ ውጭ ከሌላ ሴት ጋር እንዲያድር አድርጎታል ማለት ነው። ይሄ ሁሉ ጥፋት የቅዱስ ጥፋት ነው ማለት ነው። ክብሮም እና ሰኒ አሁን ባሉበት ናቸው። ጭቅጭቅም እየተጨቃጨቁ አይደለም፣ ፍቅርም እየጀመሩ አይደለም። አሁንም ቢሆን የቅዱስ ባህሪ ምንም አይነት ሊገባን አልቻለም። ምን እንደው ተልዕኮው ለምን እንደመጣ እስካሁኑ ሰዓት ድረስ አልገባ አልገባንም ማለት ነው። ነገር ግን ኪራ ቅዱስ ደውሎለት ከሄደ በኋላ ኪራ እንዲጠጣ አድርጎት ብቻውን ትቶት ሄዶ ከዛች ሴት ጋር እንዲያድር ያደረገው ቅዱስ ሆን ብሎ ሊሆንም ላይሆንም ይችላል። እንግዲህ ኪራ እየውቀሰው ነው። ለምንድ ነው በሌሊት የደወልክልኝ? ከደወልክልኝ በኋላ እሷ ጋር ሰጠጣ ለምንድ ነው ትተኸኝ የሄድክ? የኔን ባህሪ ነጸባይ እያወቅ ለምን እንደዚህ ታደርጋለህ? እያለ እንግዲህ ኪራ የወቀሳ መዓት እያወረደበት ነበር ቅዱስን። እኔም እኮ አላቅም እኔም ጠጥቼ ነበር፣ እኔም ሰክሬ ነበር። አንተስ ለምን እኔን ምን ሆነ ነው ለምን ጠጣህ ብለህ አልጠየከኝም? እያለ እንግዲህ ኪራን እያፋጠጠው ነበረ። እንግዲህ ነገሩ አይመለስም። ዞሮ ዞሮ ኪራ አሁን እዛ ቤት እንድትቀመጥ አድርጓታል። ያደረጋት ግን ለሶስት ቀን ነው። ነገር ግን እቺ ልጅ በሶስት ቀን ና እንዲህ በቀላሉ እዛ ቤት የምትወጣ አትመስልም። ልብሳቸውንም እየቀያየረች ልክ እንደ ቤቷ ዘና ፈታ እያለች የምትፈልገውን ነገር ሁሉ እያደረገች እየኖረች ነው። ከዚህም በላይ የምትኖር ይመስለኛል ይገኛል። ኪራን እያስፈራራቸው እንዲህ ካላደረግ ለጽናት እናገራለሁ በማለት እንግዲህ ኪራን እያስፈራራች ምናልባት የሆነ ተልእኮ ያላት ይመስለኛል ማለት ነው። አሁን ላይ ጽናት ድራማ ሊያስጠላን ትንሽ ነው የቀረው። ምክንያቱም ብዙ ነገሮች ሊፈጠሩ ይችላሉ ከዚህ በኋላ በተለይ አዲሷ ልጅ ማን እንደላካት ቅዱስና አዲሶ ልጅ የሆነ ተልእኮ ያላቸው ይመስላል ማለት ነው። እንግዲህ የጽናትና የኪራ ፍቅር ይፈርሳል ወይስ ደግሞ ፈተናዎችንና ችግሮችን አልፎ ተጋፍጦ ወደፊት አብረው ተጋብተው ያሰዋትንና ያለሟትን ሴት ልጃቸውን አብረው ይወልዳሉ? ምን የሚፈጠር ይመስላችኋል? ግምታችሁን በኮሜንት ላይ አስቀምጡልኝ። ሰላም ውዴ ቻናል ቤተሰቦች፣ እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ ጽናት ድራማ ክፍል ሰማንያ አንድ ተለቋል ማለት ነው። በክፍል ሰማንያ እንግዲህ አዲሷ ልጅ አሁን ቤት ውስጥ ብዙ ነገሮችን እያደረገች ነው። ትክክለኛ ማንነቷም ለጽናት እየተገለጠላት ይገኛል ማለት ነው። አንደኛ ነገር ረባሽና ቀውጢ፣ ምንም አይነት ቁም ነገር የሌላት፣ ሁለተኛ ነገር ደግሞ የምታጨስ የምትቀም ሴተኛ ዳሪ እንደሆነች ለጽናት እየተገለጠላት ነው። ሶ ኬራ ብዙ ነገሮችን እንዳታደርግ እያስጠነቀቃት ነው። እንደዚህ አታድርጊ እያላት ነበር። ነገር ግን እሱ አሁንም መሞላቀቋን ተያይዘዋለች ማለት ነው። ጽናት ተጠራጥራለች። ተልኳ ምን እንደሆን ግራ ቢገባቸውም ግን ከየት እንደመጣችና እንዴት እንደመጣች በተደጋጋሚ እየጠየቋት ነው። ነገር ግን ልትመልስላት አልቻለችም። ከነሰኒም ከምሩም ከጽናትም ጋር ሆኖ በአንድ ላይ ሆነው ሊያውጣጧት ማለትም እየሞከሩ ነበር። ነገር ግን ከነሱ ጋር እንኳን አውርቶ መግባባት ይቅርና የምታወራው ቋንቋ ራሱ ምንም ሊገባቸው አልቻለም። የእሷ ዘይቤ እሷና እነሱ በጣም የተለያዩና የተራራቁ ናቸው። ሊተጋገዙ ወይም ደግሞ እሷ የምታወራውን ነገር ሊረዷት አይችሉም ማለት ነው። ለመረዳት ከባባድ የሆኑ ቃላቶችን ነው ከአንደበቷ የምታወጣው ማለት ነው። እሶ እች ልጅ የጽናትንና የኪራን ፍቅር የእውነት ተበጠብጠዋለች። ስናያትና እኔ ስገምት ከሆነ እች ልጅ እዚህ ቤት ሴት ቶሎ ምትወጣ አይመስለኝም ማለት ነው። እች እች ልጅ እዛ ቤት ቀጠለች ማለት መኝታ ክፍላቸው እየተኛች ነው። ብዙ ነገሮችን እያደረገች ነው። ፅናት ደግሞ ኪራና አዲሷ ልጅ አብራ ስታያቸው በጣም እየተናደደች ነው። በጣም እየደበራት ነው። ሲቀጥል ደግሞ ኪራ በጣም እየተጨነቀ ነው። ይህን ነገር ትናገርብኛለች፣ አትናገርብኝም የጸጸት ስሜት እየተሰማው ስለሆነ ለጽናት እንደ ድሮ ፍቅር እየሰጣት አይደለም። በጭንቀትና በድብርት ውስጥ ነው ጊዜውን እያሳለፈ ያለው። በመተኛት በመጨነቅ፣ በመደበር ጊዜያቶች እንዲያልፉ እያደረገ ይገኛል ማለት ነው። ኪራ ሶ ቀጣይ፣ ኪራ ወደ ራሱ እንዴት ሊመለስ ይችላል? እንግዲህ ቅዱስ እውነቱን ተናገር፣ ለጽናት እውነቱን ንገራት። ከዛ ውጭ ግን የሆነ ቀን እውነቱ ሊወጣ ስለሚችል ጸባችሁ ሊካረርባችሁ ይችላል። ስለዚህ ስለሆነና ስለተፈጠረው ነገር ሰክራት አጥታ ያኔ ደውሎ ልፎወጠ ከዛ በኋላ የማይሆን ነገር እንዳደረግ ነገራት ለጽናት እያለ ነው። ኪራ ግን በጭራሽ አይሆንም ሊሆን አይችልም ጽናቴን ማስቀየም አልፈልግም በድጋሚ ለሳብራት አልችልም በማለት ነገሮችን ለመደበቁ ወስኗል። ነገር ግን ኪራ ይህን ነገር ቢናገር የተሻለ ይሆናል ብዬ ነው የማስበው። ምክንያቱም ካልተናገረ ልጅቷ እያባበረች ብዙ ነገር ነገሮች ልታደርገው ትችላለች አስገድዳ ብዙ የማይሆኑና የማይፈለጉ ነገሮችንም ልታስደርገው ትችላለች። እሱ ካልነገራት እኔ እናገራለሁ። ካልነገርካት እንደዚህ አድርግልኝ፣ እንደዚህ ሆነልኝ በማለት የማይፈልጋቸውን ነገሮች ሁሉ ኪራ ሊያደርግ ይችላል ማለት ነው። በብዙ ነገሮች ልታስገድደው ትችላለች። እቤትም እንዲወስዳት ያደረገችው እንግዲህ በዚህ ነገር እያስፈራራችው ነው ማለት ነው። ሰው ቅዱስ እንዳለው ኬራ ቢናገር ይሻለዋል ወይስ ደግሞ ነገሮችን ደብቆ ልጅቱ እንድትወጣ ማድረግ ይሻለዋል? ነገር ግን ልጅቷን ማስወጣት እንደ መፍትሄ ቢወስድም ቅዱስ አይሆንም፣ ላትወጣለት ትችላለች። ስለዚህ እውነቱን ለጽናት አስታውቃት እንጂ እንደዚህ እየፈራ እየሰጋ የሆነ ቀን እውነቱ የወጣ ጊዜ ጽናት ትቀይማለች፣ በጣም ታዝንባለች። ቤት እያለ እንግዲህ ቅዱስ እያስረዶ ነው ማለት ነው። በሱ ሰበብ ቢመጣም ነገር ግን አሁን ላይ ኬራ የማይወጣው ጣጣ ውስጥ ገብቷል ማለት ነው። በዛ ልጅቷ ቤት ሁና ከሱ ጋር እየተጠጋጋች ነው። በዛ በኩል ደግሞ ጽናት ሁኔታዎቹ በጣም እያስጨነቃት ነው። ምን ሆነህ ነው፣ እንዴት የሚል ጥያቄዎችን በተደጋጋሚ እየጠየቀችው ትገኛለች ማለት ነው። ኪራ የሚያደርገው የሚሆነው ቅጡ ጠፍቶታል ማለት ነው። ሶ እንግዲህ ቀጣይ ብዙ ነገር ሊፈጠር ይችላል። ምናልባት አዲሷ የመጣችው ልጅ ልክ እንደ ቤት ሙጭጭ ብላ ቤቱን አለቅም ብላ ልታስቸግራቸው ትችላለች። ጽናትም እንግዲህ በኪራ ከመጡባት አሁን ላይ የምትደራደር ሴት አይደለችም። በጥፊ ልታጠናግራትም ትችላለች። ሲቀጥል ደግሞ እያጨሰች ስለሆነ ቤት ውስጥ ይህን ነገር ኪራ ሲያ እንግዲህ አባረው ሊያስወጣትም ይችላል። ቢፈልግም ግን ለሱ ኃይሉን የምትሰጠው አይመስለኝም። ይህን መረጃ አወጣለሁ፣ እንደዚህ እናገርባታለሁ በማለት እዛ ቤት ውስጥ እንድትቀጥል ታደርጋለች። እንግዲህ ጽናት ብትነግራት አልሰማስላለች። ሰኒ እኔ ሄጄ ነው እጇን ጎትቼ የማስወጣት፣ ጭራሽ ቤታችን መጨረሻና ማቀሚያ አደረገችው እያለች ነበር። እንግዲህ ሰኒና አዲሷ ልጅ እንግዲህ ከባድ ጸብ ሊገጥሙ ይችላሉ። ውጭ አትውጪ፣ ከባድ ሰጣ ገባ ውስጥ የሚገቡ ይመስለኛል። እንግዲህ ጽናት ድራማ በቀጣይ ክፍል እዚህ ቤት ውስጥ የመጣ ወጣቾች የምትረብሸው እና የምትበጠብጠው ኪራን በጣም እያስፈራችው እና እያሰጋችው ያለችው ፍቅሬን ታሳጣኛለች ብሎ የሚፈራት ሴት እዛ ቤት እንዴት ልትወጣ ትችላለች? ወይስ ደግሞ ሳትወጣ እዛ ሆና ፍቅራቸውን እየበጠበጠች ትቀጥላለች? እንግዲህ ቀጣይ ምን እንደሚፈጠር ግምታችሁን በኮሜንት እያስቀመጣችሁ እስከዛው ድረስ ባይ ባይ ወዳችሁ